ምን አልተኝም። አንቺ የቅንጦት ሞት እኮ የሞችው ምን? እኔ ስመጣ የሉም ጊፍተሮችሽ። አጋጣሚ፣ ብሩክ፣ እኔ አንተ አትበላጪ። የቅንጦት ሞት እየሞተች ነው። አታያትም? አልተኛም ማለች ጭራይ ትሪፕል ነው፣ ትጠቀሙ። ኤኒ ጊፍት ትሪፕል ላይ ደማ የደረሰችኝ እኮ ይመስለው ማለት ነው። አዎ አዎ፣ ኤኒ ጊፍት ትሪፕ ነው፣ በሶስት ነው የሚባዛልን። ለምንድን ነው እንደዚህ የሆነችው ልጅቷ? እኔ አላውቅም። የቅንጦት ነው የሞተችው፣ እንደሱ ትተኛ

ምንን ሰርሶ አድርጎ ይሞታል? አይሞት ዝም ባያትኮይ እሺ፣ ግላፍ ካላችሁ ሰላት ሰከንድ ላይ እሺ፣ ሰላት ሰከንድ ላይ ልቀቁት። ወይኔ በላቸው ዛሬ አንተ ጋር

ስፖታ ሊጠቀሰው ምንስተር ነው። አንቺ እኮ ጥቁር እንኳን አላሩሽ። እኔ እንዴት ነው ጥቁር። እቺ ጣፋጭ ሆነች ልጅ፣ በጣም ጣፋጭ። በነገራች በነገራችን በጣም ደስ ይለኛለች። ገባ አንተ ጋር በጣም ካለች የኔ ቆንጆ በጣም ወድሻለሁ።

በጣም ነው ደስ የምትለኝ። ነው በጣም ሳፖርት አርጋቸዋለሁ። ሁሌም ነው ማያችው፣ ላይክ አርግላቸዋለው ምናምን። ለዛ ነው ለአድንቅህ ነው እንጂ ሌላ ምን አስበህ ነበር? እኔ ምን አስባለሁ? ጣፋጭ የሆነች ልጅ ነው እኮ ነው የምልህ። በጣም ጣፋጭ ናት። በነገራችን ላይ እኔ በጣም ደስ ትለኛለች። ገባህ? በጣም ደሞ ወዳትሽ አንተ ጋር ካለች። የኔ ቆንጆ በጣም ወድሻለሁ። ቀጥዩ እንዳታቋርጪ የኔ ማር እድሜና ጤና ይስጣችሁ። አሜን። ደስተኛ ሁኑ። ደሞ ሁለታችሁ በጣም ታምራላችሁ። እሺ፣ አንድ ላይ ትሄዳላችሁ፣ አርፍትኞች ናችሁ እና እኔ ሊያ ባህል ያለው ኤርትራዊ እናንተ አድናቂ ነኝ። በዛ ነው